ሰላም ጤና ይስጥልን ውድ የዩቱብ ቻናሌ ተከታዮች፣ የዓለም አቀፍ የመገናኛ ብዙሀኖች በዛሬው ዕለት የፊት ገጻቸው ላይ ይዘው የወጡታቸውን አዳዲስ መረጃዎች ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁን ትቆይ ዘንድ የአብሮነት ግብዣችሁን እጠይቃለሁ። ለቻናሌ ቤተሰብ የሆናችሁ ላይክ በማድረግ እንዲሁም አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮ እንድጀምሩትና እንድታበረታቱኝ እየጠይቃለሁኝ። አስቀድመን ወደምንመለከተው ጉዳያችን ስናልፍ ከሳምንታት በፊት በደሴ ከተማ ተደፍራና ተገድላ የተገኘችው ዘንድሮ ትመረቃለች ተብላ ስትጠበቀ የነበረችው የፋርማሲ ተማሪዋ ሊዛ ደሳላ ወላጆቿ እስካሁን የልጃቸውን ገዳይ መያዝና ለመያዙን ባለማወቃቸው ፍትሕ እንዲሰጣቸው ጠየቁም። የልጅ ሊዛ ደም ባክኖ ሊቀር ነው። ፍትሕ ልናጣ ነው። ተቸግረናልም። የሟች ተማሪ ሊዛ አባት የተናገሩ ሲሆን፣ ባለቅስም እንባ ነው። ሊዛን አላገኘኋትም። ልጄን ገዳይ ግን አያይዙልኝ ሲሉ እናትየው ተናግረዋልም። የተማሪ ሊዛ አባት መምህር ደስታ ለሞላ ከሚያገኙት ትንሽ የመምህር ደሞዝ እየከፈሉ ልጃቸውን እያስተማሩ እያለ የሞት ዱብዳ እንደሰሙ በጉዳይ ላይም ከሳምንታት በፊት እንደሚሰጣቸው ቢነገራቸውም እስካሁን ምንም እንዳልተባሉ ዛሬ ምሽት ተናግረዋል። የተማሪ ሊዛ አባት መምህር ደሳለኝ እንደተናገሩትም እኔ ሐዘን ላይ በመሆኔ የሊዛ ክስትና ጎቶች ለህግ አመልክተን እንምጣ ብለው ሄደው ነበር። በዚህም የህግ ጉዳዩን በአጭር ጊዜ እንጨርሳለን፣ በጣም ቢበዛ ሳምንት ነው የሚፈጅብን፣ ከዚያ ውጭ ሄድም እንዳሏቸው ነበር የነገሩኝ። እኔም የተጨበጣቸው ነገር ይኖራል በሚል ተስፋ ነበር የቆየሁት። ነገር ግን አንድ ሳምንት አልፎ አሁን ወደ አራተኛ ሳምንት ሆነ። የፍትህ ሂደት እንዳው እየተዳከመ መጥቷልም፣ ነገሩ እየቀዘቀዘ ነው፣ ለውጥም አላየሁበትም። ቤተሰቡም ተበሳጭቷል። ሶስትም ሆነ አራት ኮንትራት መኪና ይዘን ደሴ ፖሊስ ጣቢያ ገብተን ምርመራው ከምን ደረሰ ብለን ጮህን፣ ልጃችንን የወደቀችበት ቦታ ላይ አልቅሰን እንመጣለን በሚል አዲስ አቋም ተይዟል። እኔ ቆይ እያልኩ ነው መሄዳችን አይቀርም። እኔ በቶሎ ፍትህ እንደሚሰጠኝ እርግጠኛ ነበርኩኝ። ምክንያቱም ልጄ ከጓደኞቿ ቤት አስር ሜትር ባልራቀ ቦታ ነው ተደብድባ ህይወቷ ያለፈው። የጠሯ ሰዎች ሲጯጫሁ ሳይሰሙ አይቀሩም። ግን አንሄድም ብለዋልም። እነዛ ሰዎች ማዳን ይችሉ ነበር። ያ የሆነ ሆኖ አልፏል። ግን አንድ ሰሞን ሆ ተብሎ ጉዳዩ አሁን ግራ እያጋባይ መጥቷል። የልጅ ሊዛ ደንባክኖ ሊቀርነው ሊቀር ነው። ፍትህ ልናጣ ነው። ተቸግረናልም የህግ ክፍተት ያሳያል። ምናልባት ሂደቱ ውስብስብ ሊሆን ይችላል። እኛ ግን እምነታችን እየተሸረሸረ መጥቷል። በሰባት ቀን ብለው አሁን ሶስተኛ ሳምንት ስንገባ ተስፋችን አይሟጠጥም ነበር። ገና ነው ቢሉን ኖሮ ተቃርበናል ካሉ በኋላ ይህንን ብሎን የነበረው ደሴ ፖሊስ ምርመራ ቡድን ነው። መራቅና መቀዝቀዝ ማለት ነው። ህጉ እየላላ ነው። ምንም አይነት ጥርጣሬና ሀሳብ አለ በሚል እንኳን ደውለው አልጠየቁንም። መረጃም ከመሰብሰብ አኳያ ክፍተት አለባቸው ወይ ጉዳዩን ይዘዋል። አለበለዚያ ግን እኛን ባለመጠየቃችን ራሱ ለምን የሚል ጥያቄ እያስነሳብን መጥተዋል። መምህር ደስ አለ፣ ካልተረጋገጠ እኮ የልጅ ገዳይ ተይዟል ሊባል አይችልም። ተጠርጣሪ ተብሎ የተያዙ ሰዎች አሉ። ያንም እርግጠኛ አይደለሁም። መርማሪ እንደሚለው ግን ወደ ዘጠኝ አስር ተጠርጣሪዎች ታስረው ነበረ፣ ወደ ሶስት አራት የተፈቱ አሉ ሲሉም ተናግረዋልም። የተማሪ ሊዛ አባትና እናት ሲናገሩም ፍትህ እንዲሰጠኝ እፈልጋለሁ። እስካሁን ፍትህ የምናገኝ ነው መስሎን የነበረው፣ አሁን ላይ ግን ዝም ብሎ ነው ያለው። ውስጤ ቆስሏል። ቤተሰቦቼ ደሴ ሄደን እንጮኋለን እያሉ ነው። የሚለቀስበት ጠፍቶን ነው እንጂ ፍትህ እንፈልጋለን። በእርግጥ የኢትዮጵያ ሕዝብ ነው በሊዛ ሞት ያስተዛዘነኝ። ግን ደግሞ ልጄ ደሴ ሕዝብ በሚኖርበት አስር ሜትር ላይ ስትወድቅ ስትሞት ምንም ሳይሰሙና ጩኸት ሳይኖር አይቀርም ነበር። ቢያንስ የልጄን ገዳይ ማወቅ አለብኝ። ባለቅስም እንባ ነው። ሊዛን አላገኘኋትም። የልጄን ገዳይን ግን አያይዙን? ሲሉ እናት ጠይቀዋል። አስቀጥሎ ወደምንመለከተው ጉዳያችን ስናልፍ በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12ና 13 የሆኑ ሕጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው። ለዚህም ዋነኛ ምክንያቱ የስኳርና የጨው ይዘታ ያላቸው የታሸጉ ምግቦች ናቸው። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ተላላፊ ላልሆኑ በሽታዎች የሚያረጋግጡ የታሸጉ ምግቦችን ለመቆጣጠር የሚያስችል አዋጅ ተዘጋጅቷል። አዋጁ መዘጋጀቱን ተከትሎ የተዋለው ጤና አገልግሎት ሰጭ ማህበራት ኅብረት፣ የኢትዮጵያ ልብ ማህበር፣ የኢትዮጵያ የስኳር በሽታ ማህበርና የኢትዮጵያ የኩላሊት ንቅለ ተከላ ማህበር በጋራ በመሆን ከቀናት በፊት ጋዜጣዊ መግለጫ ሰጥተው ነበር። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ሰብሳቢ አቶ ቢኒያ መበራ በአሁኑ ሰዓት ከኢትዮጵያ በዘለለ እድሜያቸው 12 እና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ብለዋል። ለኩላሊት በሽታዎች ዋነኛ ምክንያቱ የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው ሲሉ ገልጸዋል። አቶ ቢኒያ መበራ በዝርዝር ሲያስረዱም በማህበራችን ውስጥ አብዛኛው ኩላሊታቸው የተጎዱ ሰዎች ለኩላሊታቸው መጎዳት ዋነኛ ምክንያት የሆነው ደም ግፊትና የስኳር በሽታዎች ናቸው። እነዚህ በሽታዎች ደግሞ ሙሉ በሙሉ በሚባል ደረጃ ከአመጋገብ ስርዓት ጋር የተገናኙ ናቸው። ምክንያቱም የታሸጉ ምግቦች በአብዛኛው የስኳርና የጨው ይዘት አላቸው። በተለይ ደግሞ በፋብሪካ የሚቀነባበሩ ምግቦች በውስጣቸው ምግብ ማቀነባበር ስርዓት ውስጥ የተጠራቀመ የሰብክ ብችት አለ። ይህ የሚጨምር ስኳር ሰዎች በሚመገቡበት ጊዜ በከፍተኛ ፍጥነት ወደ ሰውነት ውስጥ ከፍተኛ የስኳር መጠን እንዲገባ ያደርጋል። ይህ በሰውነታችን ውስጥ ያለውን የስኳር መጠን ያበዛዋል። በዚህም የስኳር በሽታ እንዲከሰት ያደርጋል። በምግብ ውስጥ የሚጨመር ንጥረ ነገር ደግሞ የደም ግፊትን ያመጣል። በመሆኑም ኩላሊት ስራውን በአግባቡ እንዳይሰራ ያዳክመዋልም። በመጨረሻ ሙሉ በሙሉ በሚባል ደረጃ ኩላሊት ስራው እንዳይሰራ ያደርጋል። እነዚህን ነገሮች በተናጠልም ሆነ በድምር በርካታ ቁጥር ያላቸው ዜጎች እያጠቁ ያሉ ንጥረ ነገሮች ናቸው ሲሉ ገልጸዋል። ስለዚህ እነዚህን ንጥረ ነገሮች ወደ ዜጎች በሚመጡበት ጊዜ ቁጥጥር ሊገባ ሊደረግባቸው ይገባል ሲሉ አስታውቀዋል። በታሸጉ ምግቦች ሽፋን ላይ በውስጣቸው የተያያዙ ንጥረ ነገሮች በአይነትና በመጠን ሊገለጹ እንዲሁም ሰዎች እነዚህን ሲመገቡ ሊደርሱባቸው የሚችሉ ጉዳቶችን በመሸፈኛ ላይ በጉል መቀመጥ አለባቸው ሲሉ ተናግረዋል። በታሸጉ ምግቦች ላይ በቂ ቁጥጥርና ጥበቃ ሊደረግ ይገባል። እነዚህ ምግቦች በማህበረሰብ ባችን ላይ እያደረሱ ያለትን ጉዳትና ቀውስ ለመቀነስ ማህበራችን ይህን አዋጅ ቶሎ እንደተፈጻሚ እንዲሆን ይሰራልም ሲሉ ተናግረዋል። የአዲስ አበባ ዩኒቨርሲቲ የሥነ ምግብ ሕክምና ባለሙያና የኢትዮጵያ ሥነ ምግብ ሕክምና ባለሙያዎች ማህበር ተወካይ የሆኑት ዶክተር ዘላለም ከበደ ኢትዮጵያ በፋብሪካ በተቀነባበሩና ጤናማ ባልሆኑ ምግቦች ምክንያት ለሚደርሱ የጤና ጉዳቶች በየዓመቱ ከ31 ቢሊዮን በላይ ታወጣለች ሲሉ ተናግረዋልም። አያይዘውም ሲገልጹ በየሰዓቱ 25 ሰው ተላላፊ ባልሆኑ በሽታዎች ማለትም በስኳር በኩላሊት በጉበትና በልብ እንዲሁም በደም ቧንቧ በሽታዎች ይሞታሉ በአሁኑ ሰዓት የህመሙ ጫና ከ52 በመቶ በላይ ሆኗል ሲሉ ተናግረዋልም የምግብ ጥራትን ማረጋገጥ ያስፈልጋል ምክንያቱም በርካታ ሰዎች የታሸጉ ምግቦችን ጥሩ እየመሰላቸው ሲጓዙ ሲይዙ ይስተዋላል ይህ በጥናት መረጋገጥ አለበት ማህበረሰቡ ባለው የግንዛቤ ክፍተት ምክንያት እየተጠቀመ እየተጎዳ ነው ሲሉ ተናግረዋልም ማህበረሰቡም በአዋጁ መሰረት ክልከላ የሚደረግባቸውን የስብና የስኳርና የጨው መጠናቸው ያልተጻፉ የታሸጉ ምግቦችን ሲያዩ ለሚመለከተው አካል ማሳወቅ አለባቸው ሲለውም ተናግረዋልም። አዋጁ ቶሎ ወደ ተግባር ገብቶ ከፍተኛ እየታዩ መስተካከል ያለባቸው ችግሮችን ሊፈታ እንደሚችልም ተነግረዋልም። የመጨረሻ ወዳደረግ ነው። መረጃ ስናልፍ የሲቪል ምዝገባና የነዋሪነት አገልግሎት ባለፉት ሶስት ወራት በአዲስ አበባ በወቅቱ የተመዘገበው ፍቺ ቁጥር 853 ነው ሲል ተናግረዋልም። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በመዲናዋ የወሳኝ ኩነት ምዝገባ የሚከናወንባቸውን አምስት ኩነቶች ማለትም በልደት፣ ሞት፣ ጋብቻ፣ ፍቺና ጉዲፈቻ በአጠቃላይ በሩብ ዓመቱ በወቅቱ በዘገየና ጊዜ ገደብ ባለፈባቸው 172011 ኩነቶች ምዝገባ ማከናወኑን ገልጿል። ኤጀንሲው እንደገለጸውም በሩብ ዓመቱ በአዲስ አበባ በወቅቱ እና በዘገየ ጊዜ ገደብ ባለፈባቸው የተመዘገበ ፍቺ ቁጥር 3032 መሆኑን አሳውቋል። ኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ ፍቺውን በተመለከተ የሚዘዋውረ መረጃ በሩብ ዓመቱ 3032 ሎ ተብሎ ነው፣ ነገር ግን አብዛኛው ተመዝጋቢ ግን ጊዜ ገደብ ከያለፈበት ተመዝጋቢ ነው ብለዋልም። እንደ ምክትል ዋና ዳይሬክተሩ ገለጻ ባለፉት ሶስት ወራት በወቅቱ ወይም ፍቺው በተፈጠረ በሰላሳ ቀናት ውስጥ ምዝገባ ያከናወኑ ነዋሪዎች ቁጥር 853 ነው ሲሉ ተናግረዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር እና የኩረትና የነዋሪነት ዘርፍ ኃላፊ አቶ ጥጋብ ሹማይ እንደገለጹትም ወሳኝ ኩነት በሶስት ደረጃዎች ይመዘገባሉ። የመጀመሪያው በወቅቱ ሲሆን ልደት እንደተከሰተ በዘጠና ቀናት ውስጥ መመዝገብ አለበት ሲሉ የተናገሩ ሲሆን የቀሩት ኩነቶች ደግሞ በሰላሳ ቀናት ውስጥ መመዝገብ ይኖርባቸዋል ሲሉ ተናግረዋል። ሁለተኛው በዘገየ ተብሎ በሚመዘገቡ ናቸው። የዘገየ ተብሎ የሚመዘገቡ ኩነቶች በተከሰተ በአንድ አመት ውስጥ ምዝገባ ሊከናወኑ ይችላል ሲሉ ገልጸዋል። ሶስተኛው ጊዜ ገደብ ያለፈበት ምዝገባ የሚባል ነው። እነዚህ ኩነቶች በተከሰቱ ከአንድ አመት በላይ ጊዜ ገደብ ካለፈባቸው በኋላ የሚመዘገቡ ከሆነ ጊዜ ገደብ ያለፈበት ምዝገባ ይባላል። የወሳኝ ኩነት ምዝገቦች በሀገር አቀፍ ደረጃና በአዲስ አበባ እየተከናወነ ያለው በሶስት መንገዶች ነው ሲሉ ተናግሯል። በሩብ አመቱ በልደት፣ በጋብቻ፣ ፍቺ፣ ሞትና ጉዲፈቻ በወቅቱ መመዝገብ ያለባቸው 30 571 ናቸው ልደት 25876፣ ጋብቻ 2536፣ ፍቺ 853፣ ሞት 1258፣ ጉዲፈቻ ደግሞ 58 በወቅቱ ተመዝግቧል ሲሉ ተናግረዋል። ከእቅዳችን አንጻር ሁሉም ኩነቶች ላይ የተሻለ አፈጻጸም ቢኖረንም የሞት ምዝገባ ግን ከእቅዳችን አንጻር ዝቅተኛ ነው። ይህ የሆነበት ምክንያት ከተለያዩ ባለድርሻ አካላት ጋራ ወይም ደግሞ እድር በቅንጅት መስራት እንዳለብን ያሳያል ሲሉ ተናግረዋል። በዘገየ ምዝገባ ማለትም ከተከሰተ ከ30 ቀን እስከ 1 አመት ባለ ጊዜ የተመዘገበ ልደት 4194፣ ጋብቻ 844፣ ፍቺ 416፣ ሞት 818፣ ጉዲፈቻ 12 መዝግበናል ሲሉ ተናግረዋል። ጊዜ ገደብ ባለፈበት የተመዘገቡ ኩነቶች ልደት 1232፣ ጋብቻ 7326፣ ፍቺ 1763 2320 ሞት ጉዲፈቻ 30 ናቸው ሲሉ ገልጿል። በአጠቃላይ በሩብ አመቱ በአምስት ኩነቶች በወቅቱ በዘገየና ጊዜ ገደብ ባለፈበት ብለን የመዘገብናቸው ኩነቶች 17211 ኩነቶች ናቸው ሲሉ ተናግሯል። ከእነዚህ ውስጥም ልደት 1553 ጋብቻ 1696፣ ፍቺ 332፣ ሞት 4396፣ ጉዲፈቻ 100 ተመዝጋቢዎችን ይዘዋል። ፍቺውን በተመለከተ የሚዘዋወሩ መረጃ በሩብ አመቱ 332 ተብሎ ነው። ነገር ግን አብዛኛው ተመዝጋቢ ጊዜ ገደባ ያለፈበት ተመዝጋቢ ነው ሲሉ ተናግረዋልም። ጊዜ ገደባ ያለፈበት ምዝገባ ማለትም በእነዚህ በፊት ፍቺ ከተከስቶ ሳያስመዘግቡ ቀርተው የፍቺ ምስክር ወረቀቱን ያላገባ ለማውጣትና ለተለያዩ አስተዳደራዊ ጉዳዮች በሚጠየቅበት ወቅት መጥተው የተመዘገቡ ናቸው እንደሚችሉ ተናግረዋል። ወሳኝ ኩነት ምዝገባውን ለማሳደግ ለምሳሌ ልደትን በተመለከተ ከ143 ጤና ተቋማት ጋር በቅንጅት ነው የምንሰራው። ፍቺን በወቅቱ እንዲመዘገብ ለማድረግ የፌዴራል የመጀመሪያ ደረጃ ፍርድ ቤት 11 ምድብ ችሎቶች አሉት። በሁሉም ምድብ ችሎቶች የሚፈጸሙ ፍቺዎችን በወቅቱ ለመመዝገብ ባለሙያዎችን ገብቶ የመመዝገብ ስራ እየሰራ እንገኛለን ሲሉ ተናግረዋል። ከሞት ምዝገባ ጋር ተያይዞ የሞት መረዳጃ የምናገኛቸው በጤና ተቋማትና በማህበረሰብ በኩል ነው። በማህበረሰብ ውስጥ ከሚከሰቱ ሞት መረጃዎች የሚገኙት እድሮች በኩል በመሆኑ የእኛ ወረዳዎች ከእድር አመራሮች ጋር በመስራት ላይ እንገኛለን። በቅርቡ አዲስ ሲስተም አልምተናል። ለምረቃም ዝግጅት ላይ እንገኛለን። ወደ ተግባር ሲገባ ወደ እድሮች ተደራሽነት አድርገን በእድር አባሎች ላይ የሚከሰተው ሞት እዛው ተመዝግቦ የሚመዘገብ መረጃ በሲስተሙና በአሰራሩ መሰረት ተግባራዊ እንደሚሆን ተናግረዋልም። በጤና ጠቋማትም ሲስተሙ ተደራሽ ይሆናል። ስልጠና ሰጥተን አስፈላጊውን ግብዓት አሟልተን በሙከራ ደረጃም እየወሰድን ነው። ወደ ተሟላ የምዝገባ ስርዓት እንደሚገቡ ገልጿል።